ይደውሉልን ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ይዤላችሁ የመጣሁት በስድስተኛ ፊደላት ቃላት መመስረት የሆነ መጀመሪያ ላይ የስድስተኛ ፊደላትን ሙሉ በሙሉ እናያለን እናውቃለን ከዛ በመቀጠል ደግሞ በስድስተኛ ፊደሎች ቃላት እየመሰረት ነን እየምናነብ ይሆናል። ይህም ቪዲዮ ጀምራችሁ አታቋርጡት። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው። ወደ ትምህርታችን ስንቀጥል ይቺ መጀመሪያ ላይ የምትባት ይቺ ማነች? ነች፣ የሀ ማለት ነው። የሀ ቤተሰብ ይቺ ማነት? ል። ይቺ ይቺኛ ማናት? ም። ይቺ ር። ይቺ

እ ይቺ ክ ይቺ ማነች? ህ የህ ማለት ነው። ህ ይችኛዋ ማነች? ው እሺ፣ ምን ያክል እያወቃችሁ እንደሆነም እናንተም በዛም ራሳችሁን እየፈተታችሁ አብራችሁ ያያችሁ ሄዱ። ይቺ ማነች? እ ይቺ ደግሞ ዝ ይቺ ማነች? ዥ ይቺ ይ ይቺ ድ ይችኛዋ

እነዚህ ሙሉ የአማርኛ ስድስተኛ ፊደሎች ናቸው ማለት ነው። ስድስተኛ የአማርኛ ፊደሎች ናቸው። በእነዚህ ደግሞ ቃላት መመስረት ቃላት እየመሰረት ነን የምናነብ የምንጽፍ ይሆናል ማለት ነው። እሺ እንግዲህ ሙሉ ከእነዚህ ውስጥ ነው። እነዚህን እያገጣጠምነን ቃል የሰው ስም መጻፍ ሊሆን ቃል መመስረት እንዳጠቃላይ በእነዚህ ፊደሎች። አሁን ወደዚህ ወደ መጀመሪያው ስንሄድ ከዚች ላይ የምትራችች ማነች? ህ ነች። ህ ማለት ይቺ ማለት ነው። ህ ከዛ እቺኛውማ ደግሞ ማነች? ል ል ማለት እቺ፣ ከዚህ ጋር ያያችኋት እቺ ል። ከዚህች ማነች? ም መጨረሻዋ፣ ም ም ማለት ይው ይቺ ም። ፈል ም ምን ይላል? ሄል ሄል ይላል ማለት ነው። ሄል። እሺ በመቀጠል እቺ ማነች? ይቺ ፍ ነች ፍ ፍ። ከዛ ይችኛዋ ሁለተኛ ላይ ያለችዋል እ፣ ከዛ ር አንድ ላይ ፍ ያው ፍ ማለት ይቻት እ ማለት ደግሞ ይቻት ር ማለት ይቺ አንድ ላይ ፍቅር፣ ፍቅር፣ ፍቅር። እሺ ይቺኛውስ ይችንስ ማነች? እ፣ ከዛ ይቺ ግ ይቺ ር አንድ ላይ ሲያንብቡት፣ እግር፣ እግር። ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? ም ከዛ ይቺ ር ይቺ ስ አንድ ላይ፣ እህ ፊደሎችን ነገርኳቸው። እናንተ ደግሞ አንድ ላይ እየያዛችሁ ማንበብ ሞክሩት። ም ር ስ ምርት፣ ምርት። እሺ ወደ ቀጣዩ ስናልፍ ደግሞ ምን ይላል? የመጀመሪያዋ ማነች? ከዛ ሶስተኛ አንድ ላይ

እሺ፣ እነዚህ ደግሞ የመጀመሪያዋ ማነች? ይ ከዛ እቺ እ እቺ ር አንድ ላይ ይ ይቅር፣ ይቅር፣ ይቅር። እሺ፣ እነዚህ የመጀመሪያዋ ማነች? ግ ከዛ ል ከዛ ጽ አንድ ላይ ልጽ፣ ግልጽ፣ ግልጽ

ስዕል አንድ ላይ ሲያንበቡት ስዕል ስዕል ይሆናል ማለት ነው። ስዕል። እሽ፣ በመቀጠል ይችኛዋ የመጀመሪያዋ ግ ከዛ ን ከዛ ብ አንድ ላይ ግንብ ይሆናል። ግንብግንግግን እናነባለን ማለት ነው። እሽ፣ ቀጣዩን ደግሞ ስንሄድ ይህች ማነች? ከዛ ር ከዛ ብ አንድ ላይ

ትንሽ ትንሽ ትንሽ እሺ። በመቀጠል ደግሞ እቺ ማነች? ጭ ከዛ እቺ ም ይችኛዋ ር አንድ ላይ ጭምር ጭምር ጭምር። እሺ እነዚህ ደግሞ ማነች? የመጨረሻ እ ከዛ ህ ከዛ ል አንድ ላይ ምን ይሆናል? እ ህል እህል እህል ይሆናል ማለት ነው። እህል እህል እህል ይሆናል። እህል እሺ፣ መልካም። እንደዚህ እያደረጋችሁ እንግዲህ አሁን ሙሉ የምታዩቸው በእነዚህ ፊደሎች የተመሰረቱ ቃላቶች ናቸው። እነዚህ ሙሉ የምታዩቸው እንደዚህ እያደረጋችሁ ቃላቶችን እያገጣጠማችሁ ፊደሎችን ካወቃችሁ በኋላ እንደዚህ እያገጣጠማችሁ ማንበብ የሰው ስም፣ የሳ የቃ ስም፣ ደስ ያላችሁን ነገር እየተለማመዳችሁ ከሄዳችሁ በአጭር ጊዜ አማርኛ ብቁና ጥሩ አንባቢ መሆን ትችላላችሁ እንዲሁም ደግሞ በኦንላይን ተምራችሁ በአጭር ጊዜ ብቁ መሆንና ማንበብ መጻፍ አማርኛ እንፈልጋለን የምትሉ እንዲሁም ሌሎችን እንግሊዝኛ ሂሳብ ፋኖርሞ ሌሎችን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በዋትስአፕ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ መገናኛዎች ደውሉልን በምድር ውልሉን እናንተን በአጭር ጊዜ ብቁ እናደርጋችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ ሰንቆይታ ተመኘውላችሁ።